ቆይሽ አረ እኔ እንዳስቀይምሽ ነው ነው፣ እኔ እንዳስቀይምሽ የምትገፋፍኝ በቃ ይኸውልሽ። ነው ለምንድን ነው የማታየኝ? በእናትሽ አንቺ ነው ለምንድን ነው የምታስመስሺው አንቺ ነው? ውልቤላ ክልኝ ማታ በጨረቃ ቤቶች የተቆጡኝ የረሳው ቃ ቤቶች የተቆጡኝ የረሳው ቃ ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ አለን? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። በባለፈው ብዙዎቻችሁን ይሳካልኛል ምናምን ብዬ ወደ ቤት ለመሄድ ሞክሬ ነበርና የተፈጠረውን ነገር ያው አብራችሁኛ አይታችኋል ብዬ አስባለሁ። እኔም አልጠበቅኩትም። በዚህ ልክ የልጄና ታመርብኛለች ብዬ አንድም ቀን አስቤ አላቅም። ግን ያው ብዙዎቻችሁ ኮመንታችሁንም ለማየት ስሞክር ጥፋተኛ ስለሆንኩ እንደሚገባኝ ነው የምታስቡት። እኔም አልካድኩም። ጥፋቴን ለሰው ብዬ የገባውበት ነገር ምን ያክል ዋጋ እያስከፈለኝ እንደሆነ እናንተም በባለፈው ቪዲዮ በደንብ ስትናገሩ ነበር። ከዛ ባሻገር ደግሞ ማዕዶትም ይቅርታ እንድታደርግልኝ ብዙዎቻችሁ ብዙ ብዙ ነገር ስትሉ ነበረ። እሱ እግዚአብሔር አላለውም። እኔም በህይወት ዘመኔ እንደዚህ አይነት መጥፎ የሆነ የበዓል ሲትዩሽን አሳልፌ አላውቅም። የመሬን ነው የምላችሁ፣ በጣም ደባሪ በዓል ማለት ነው። ምክንያቱም ወይ ቀድሜ ከቤተሰቦቼ ጋር ለማሳለፍ እንትን አላልኩም፣ ቤተሰቦቼ እግዳሉበትም ይሄድ አልቻልኩም። እዚህ ጋርም ከእሷ ጋር አሳልፋለሁ ብዬሽ በነገራችን ላይ በጣም እርግጠኛ ሆኜ ነበረ የሄድኩት ማለት ነው። በፍጹም እንደዚህ ታደርጋለች ብዬ አላሰብኩምና በቃ ተቃራኒው ነገር ነበር የገጠመኝ። ከዛ በኋላ ግን በቃ ከእሷ ጋር የማይሆን ግብግቦች ውስጥ መግባትም ስላልፈለኩኝም በቃ እስካልፈለገች ድረስ ፍላጎቷን፣ ስሜቷን አክብሬ መውጣት ስለነበረብኝ ያንን ነገር አድርጌ ቤቱን ለቅቄ ወጥቻለሁ ማለት ነው። ያው ከተማ ውስጥ ሆኜ ሁሉንም ነገር ለማየት እየሞከርኩኝ ነበር። እግዚአብሔር ይመስገን ደስተኛ ሆና እንዳሳለፈች ሰምቻለሁኝ እኔም የምፈልገው ልጄም እሷም ደስተኛ ሆነው እንዲያሳልፉ ነው የምፈልገው ከዛ ባሻገርም ግን ያው ይሄ ጉዳይ ወደ ቤተሰብም የደረሰ ይመስለኛል ሳስቦ በዚህ በበዓል ኮንዲሽኖች ውስጥ ቤተሰብ ጋርም ይሄ ነገር ሳይደርስ አይቀርም በጣም ስጠነቀቅም የነበረው ይሄ ነገር እንዳይወጣም ስፈልግ የነበረው ቤተሰብ ጋር እንዲደርስ በምንም አይነት ሁኔታ አልፈለግኩም ነበረ እዚህ ደረጃም ይደርሳል ብዬ ስላላሰብኩኝ ነበር ይሄ ሁሉ ነገር እንትን ያለውና አሁን ላይ ግን ነገሮች ቤተሰብ ጋር ደርሰዋል። ስለዚህ አሁንም እኔ ተስፋ መቁረጥ አልፈልግም እሷ አምቢ ብላኛለች እሷ እንደዚህ ናት ምናምን ብዬ በነገሮች ተስፋ መቁረጥ ስለማልፈልግ ለቤዚ ደውዬ ላታለውኝ ቀድሜ ማዕዶትንም ጠርቼ ሁለቱንም ፊት ለፊት አድርጌ የሚሰማኝን ነገር ለነገራቸው ነው ዛሬ የቀጠርኳቸው ማለት ነው። ሶ ቤዛን ጠርቻታለውኝ ያለውበትን ቦታ ስለምታውቅ እየመጣች ነው። አሁን ወደ ማዕዶት ደውዬ ለጥብቅ ጉዳይ ላውራት እንደምፈልግና መነጋገር እንደሚያስፈልገን እነግራታለሁኝ። ያው እንግዲህ ማዲ በሁሉም ነገር ስላመረረች እምቢ ልትለኝም ትችላለች። ግን ቢሳካልኝና ቢሆንልኝ ሁለቱንም ፊት ለፊት አገናኘቻቸው የሚሰማኝን ነገር አንድ ላይ ሆነን ችግሮቻችንን መፍታት እንዳለብን ልነግራቸው ነው የምፈልገው፣ ማለት ነው ማዲ ጋር እንደውል ቤዚ የመጣች ነው ያለውን ነገር ደግሞ እስኪ አብረን የምና ይሆናል ልክ ባለፈው እንዳልኳችሁ ነገሮች እንዲሳኩልኝ እናንተም ጸሎት አደርጉልኝ ማለት ነው። ያው ብዙዎቻችሁ ከጎኔ እንደቆማችሁ በባለፈው ቪዲዮ አይቻለሁ ማለት ነው። እስኪ ያለውን ደግሞ የዛሬውን ነገር አብረን የምናየው እማዲ እንዴነሽ? ሁሉ ሰላም ሰላም ነው። በዓል ጥሩ ነበር፣ እግዚአብሔር ይመስገን። አይ በዓል እንዴት እንዳሳለፋችሁ መስማት ስለምፈልግ ነው። አሁንም ልታውሪኝ ፈቃደኛ አይደለሽም። በጣም ቆንጆ ነበር በዓል። ደስ በሚል ሁኔታ ከበርን፣ ጠጣን፣ ለበስን። እሺ እኔም ይሄንን ነበር የምፈልገውና፣ ያላንተ በጣም ነው የሚመቸው። አይ ዋናው የእናንተ የነንተ ምቾት ነውና፣ አሁን በጣም ለጠብቅ ጉዳይ ፈልግሻለሁ። ለምን ደሞ በጣም ወሳኝ ጉዳይ ስለሆነ ነው ስልሽ፣ ወሳኝ ጉዳይ ባይሆን በባለፈው ላውራሽ አ ናውራኝ ቤት መምጣት ስለማልችልም ሁኔታዎችም ስለማይፈቅዱልኝ ነው ይህንን ነገር እያልኩሽ። አሉ ታውቂያለሽ አይደለም? መምጣት ብችል ልክ እንደ ባለፈው መጥቻ አወራሽ ነበር። እሱም መተሽ ብናወራ አይሻልም? አይ በተቻለሽ መጠን መተሽ ብታወሪ እና ማለት ነው። ስለሽ መወሰን ያለብንም ነገሮችም ለመወሰን ይመቸናል። ታውቂያለሽ አይደለም? ለምንድን ነው ግን ስልሽ ብታወሪኝ ደስ ይለኛል እንዴ። ለዚህ ሁሉ የምትፈልገው ነገር ካለ በዚህ ዶ በእንትናው ላይ በስልክ አውራኝ። የምትፈልገው ነገር ካለ እኮ በስልክ ሲጀመር ይኸውልሽ፣ የሰማሽኝ ከሆነ በስልክ ማውራት የምችለው ነገር ከሆነ እንደዚህ ደውዬም ነይ አልልሽም ነበር። በቃ ወሳኝ ጉዳይ ስለሆነ ነይ፣ ያለብንን ነገር እንነጋገር። መቋጨት ያለብንም ነገር ካለ እንቋጨው በቃ በጣም ወሳኝ ስለሆነም ነው እንትን እየጠየኩሽ ያሉት እንጂ በባለፈው እኮ እኔ ልታናግሪም ልታይኝም እንደማትፈልጊ እኮ ገልጸሽልኝ አልኩ። አሁንም ላይ ምን ስለዚህ አይቆጭሽም? ለመጨረሻ ጊዜ ነኝ። አይቆጨኝም፣ በፍጹም አይቆጭሽም። ለዛ ነው ደግሞ ደጋግሜ እየለመንኩሽ አሉት። ታውቂያለሽ አይደለ ሰውን ተመጫለሽ አመጪ እኔ ሩቅ አይደለሁም። በቃ ሁሌም የምገኝበት ቦታ ላይ ነው ያለሁት። ሲጀመር ምንም ከአምስት ደቂቃም በታች ነው። በቃ መነጋገር ያለብንን ነገር ተነጋግረሽ ትሄጃለሽ። ምን ተነጋገረው ነገር የለም። ችግር የለውም። ብቻ አንቺ ነው። አመሰግናለሁ ማረፊያ ጌጥ ማጣቱ

እንዲያንቺ ኮቴ የለሽም እንዴ? ኦ? ደህና ነህ? እንዴት ነሽ? ደህና ነሽ? ብቸኝነቱ ተስማምቶሻል፣ ይሻላል ብለህ ነው? አንተ አይደለህ እንዴ ብቸኝን እንደሆነ ያደረገኝ። እሱን ተይው ችግር የለውም። ማለት ለምንድነው በሆነው ነው ባሎ ነው ነገር ጓብ እምትለው እኔ ጓ ማለት ፈልጌ አይደለም ግን በቃ የራሰ ጉዳይ ብለሽኝ እየተሻለ አይደል በጊዜ በጊዜው እኮ ስትቀያየርብኝ ምን ማድረግ ነበረብኝ እኔ ላወራክ ስጠራህ እኮ ተቀያየርክብኝ እኔ ልታወሪ የጠራሽበት መንገድ ሲጀመር ትክክል ነው ማለት ስህተት እንደሰራህ እኮ ልንገርህ ምንድን ነው የሰራው ስህተት ሲጀመር ኖ ኦኬ ስልሽ ለራስሽ ጓደኛ ወይም ለፍቅረኛሽ እየተጠነቀቅሽ ነበር ማለት ነው እኔም እኮ ቤተሰቤ ትዳሬን ኖን እኔ አሁን ሲጀመር እኮ እኔ ይኸውልሽ ፍቅረኛሽን የምትፈልጊ ከሆነ እኔ ለአንቺ ብዬሽ አይደል እንዴ ሲጀመር ይሄንን ሁሉ መስዋዕት አንተ ማታቀው ነገር አለ እሱም ብለሽ አለ አይደል እንዴ ሲጀመር እኔ የራስ ጉዳይ ብለሽ ምናምን ሄድሽ ሲጀመር አሁን እኔ ሲጀመር ይኸውልሽ ማብራሪያ ልሰጥ ሰጥ ነው ማብራሪያ ልሰጥሽ አይደለም ሲጀመር የጠራሁሽ አሁንም ሲጀመር ልቀቂኝ ከዚህ በኋላ እንድትነክኝም አልፈልግም በቃ አንቺ ሆን ብለሽ ኖ ኖ ኖ ሲጀመር የጠራሁሽ የራስ የሆነ ምክንያት ስላለኝ ነው ታውቂያለሽ አይደል ሆን ብለሽ አንቺ ሲጀመር የ የኔን ህይወት ለመበጥበጥ የተላክሽ ሴት እንደሆነ ምናምን ነው የገባህ። ይቅርታልኩ ይሄ ሁሉ ሰዓት ራስሽን አጥፍተሽ ከየት ነው የመጣሽ? ሲጀምር ይቅርታ፣ እኔ ፈርቼ ነው ሆን ብለሽ እሱ ስለሚበልጥብሽ የዛን ቀን እኔ የተናገርሽው ንግግር እኮ አለኩ። ሲጀመር ታውቂያለሽ፣ ምን ብለሽ ተናግረሽኝ እኔ እሱ የራ እኮ የራስ ጉዳይ በቃ መወደውን ፍቅረኝ ነው እንደዚህ መደብደብ የለብህም እኮ አልሽኝ እኮ ሲጀመር። ሲጀመር እኔ አሁንም ላንቺ እንደዚህ ማብራሪያ ለሰጥሽ ምናምን አይደለም። አሁን ይኸውልሽ በእኔ ማሳበብሽን አቁመሽ፣ አንተም ብዬ መጥቼ እዚህ ከተማ ሰው በሌለበት ምናምን እያልሽ ከዚህ በኋላ የኔን ስም እንድታነሺ ስለማልፈልግ እቅጩን ልነግርሽ ነው የመጣሁት። ታውቂያለሽ አይደለ መሄድ ካለብሽ ትሄጃለሽ። እዚህ ከተማ እሰራለሁ እኖራለሁ ከሆነ ደግሞ የራስሽ ጉዳይ። ከዚህ በኋላ እኔም የራሴን ህይወት አርፌ ለኖር ነው የመጣሁት። ገብቶሻል አይደለ? አልችልም፣ እኔ ካንተ መራቅ አልችልም። ኦ በቃ እንግዲህ መናገር የምፈለገውን ነገር ተናገር። ያለውኝ የጠሮሽ የጠሮሽ ሌላ ምክንያት ስላለኝ ነው ታውቂያለሽ አይደለ? ካንቺ ጋር ሌላ ጭቅጭቅ ውስጥ መግባት ፈልጌ አይደለም እኮ ማውራት የምፈለገውን ነገር እስካወራ ድረስ ታግሰሽ ቁጭ በይ። በቃ እኔ ሌላ ነገር አልፈልግም ሲጀመር ኤቢ ለምን አታወራኝም? ቤዚ በእናትሽ ረፊ። በቃ ይበቃኛል፣ እኔ በአንቺ የተሰቃየሁት ተሰቃይ ይበቃኛል። እሻም በቃ ሌላ ነገር ሲጀመር መውራት አልፈልግም። እንዴነሽ እኔ ሲጀመር አሁንም ሌላ ነገር እንድታሰበ አልፈልግም። በቃ ሁለታችሁንም በተመሳሳይ ሰዓት የጠረውበት የራሴ የሆነ ምክንያት ስላለኝ ነው። በቃ እኔ ሲጀመር ነፃ መውጣት ፈልጋለሁ፣ ይሄ እየተሰቃየሁኝ ስለሆነ ነው። ቆሽኔ እናንተ እንደዚህ ፊት ለፊት አውርታችሁ ካልተረዳችሁኝ ማነው የሚረዳኝ? ለምንድን ነው እኔን ለመረዳት የማትሞክሩት? ይኸውልሽ ቤዛ እኔ ይኸውልሽ አንድ ነገር ልንገርሽ፣ ውሹ ከዚህ በኋላ ከእሷ ጋር ምንም አይነት ግንኙነት እንደሌለኝ ይኸውልሽ በእሷ ፊት ልነግርሽ ነው የመጣሁት በባለፈው ቤት መጥቼ ይቅርታ ልጠይቅሽ ሞክሬ ያለሁኝ በቃ እኔ ከማንም ይልቅ እስከ ዛሬ ድረስ ትልቁ ስህተቴ ይሄ ነው ትዳሬ ነው የሚበልጥብኝ ልጄ ነው የሚበልጥብኝ እሷ ናት የምትበልጥብኝ በቃ ይሄን ነገር እየነገርኩ ነው የለኝም ሲጀመረ ነው እሷን ብዬ ነው ማይሆን ጦስ ውስጥ እየገባው ያለው ገብቶሽ አለ አይደል? ስለዚህ ስለዚህ ይኸውልሽ አንቺ ወደ መጣሽበት እንድትመለሽ ነው የምፈልገው። ቤዛ ከኔ ምንድነው የምትፈልገው? አንቺ ችግርሽ ምንድን ነው? ቆይ ለምንድን ነው ቆይ ከህይወቴ ማቶ ጪልኝ ቆይ እንቴ ነገርኩ ኢቪ ሲጀመር፣ በባለፈው ምንድነው ብለሽኝ ሄድሽ? ለምንድነው እኔ ሁሌ እሷን ስታይ የምትቀየሪው ነገር እኮ ነው። ግራ እየገባኛለሁ ምንድነው ያልኩ እኔ በኔና በሷ መሀል ያለውን ነገር እንድታቂ ስለምፈልግ ነው። ቤዛ በኔና ባንቺ መሀል ምንድነው የምታስታርቂኝ በቃ ነገሮችን እንድታውቂ ስለምፈልግ ነው ይሄንን ሁሉ ነገር እያደረኩ ያሉት። ለምንድን ነው እስከ ዛሬ ሳታውቅ ትቀራለች ብላ? በእኔና ባንቺ መሀል ምን አለ ቤዛ? የቀረ ነገር አለ በኔና ባንቺ መሀል? እኔ ሲጀመር ጓደኝነታችንን ብዬሽ ነው ይሄንን ሁሉ ነገር እያደረኩ ያሉት። ይገባሻል አይደል? ስለዚህ አሁን ምንድን ነው

ይህን ነገር መፍታት የምችለው እኮ መጀመሪያ ነበር። አሁን ከሆነ ከሄደ በኋላ ብዙ ደረጃ ከተራመድክና ምንድን ለምንድን ምንድን አረ፣ ውጪ በእናተ ለምን ተረጋግተን አናስብም አናወራም? ለምንድን ነው ሁሌ ጭቅጭቅ፣ ሁሌ ጭቅጭቅ? አይደለም እኔ እንዳስቀይምሽ ነው የምትፈልጊው ቤዛ? ለምንድን ነው እኔ እንዳስቀይምሽ የምትገፋፍኝ እዚህ? ለምንድን ነው እኔን የማትርጄ? ምንድን ነው ችግርሽ? ሲበጠበጥ ማየት ነው እንዴ ደስ የሚልሽ? እዚ በቃ ለምን ተረጋግተና? በእናተ አንቺ ልቀቂ። ምንድን ነው የምትፈልጊው ከእኔ? አንቺ ለምንድን ነው እኔን ለመረዳት የማትሞክሪው? በቃ ያለሽ እኔን ህይወት መበጥበጥ ነው የምትፈልገው። በቃ አይኖው አይደለም። እናንተ ሲጀመር ሁለታችሁም እኔን ማሳበር ነው የምትፈልጉት። በቃ አይኖው ገብቶኛል። ተረዳችሁ። ሲጀመር እኔ ሁለት ይሁን ለቆሽ የምትፈልጊው ምንድን ነው?